ኮሎኔል መንግስቱ ኃይለማርያም ከነዚህ ነጭ ጋዜጠኞች ፊት ተቀምጠው ፒፓቸውን እያጨሱ ጥያቄዎችን ሲመልሱ ስለሚሰሩት ነገር በሚገባ የሚያውቁ የሚሰሩትንም ማብራራት የማይቸግራቸው በመሆናቸው ልበ ሙሉነቱም በራስ መተማመኑም ይታይባቸዋል። መሪ እንዲህ ያለ ነው። ምንም ይሁን ምን በሚሰራው ነገር የሚተማመን ከሆነ በእቅድ የሚንቀሳቀስም ከሆነ ስለ ሥራው ለመናገር አያመነታም። ጋዜጣዊ መግለጫ ለመስጠት አያፈገፍግም። እንደ ባለ አንድ ሰው ተውኔት መድረክ ላይ ብቻ አውርቶ አይወርድም። ትናንት ዓለም የሚዲያ ነጻነት ቀንን ዘክራ ውላለች። ሁለት ጋዜጠኞችን ለግድያ፣ ከ250 በላይ የሚሆኑትን ለእስራት፣ ከ60 በላይ ጋዜጠኞችን ደግሞ ለስደት የዳረገው የብልጽግናው መንግስት ደግሞ በዓለም ላይ ጨቋኝ ገዢ ተብሎ ለጋዜጠኞችም የማይመች ተብሎ ከተፈረጁት ተርታ ሆኖ ውሏል። በኢትዮጵያ የፕሬስ ነፃነት በህግ ከተፈቀደበት ከሰኔ 1983 ዓ ም ወዲህ ይህንን መሰል የሚዲያ ጭቆና የታየበት፣ ይህንን ያህል ጋዜጠኛ የተገደለበት፣ የታሰረበትና የተሰደደበት ዘመን የለም። በአንድ ጊዜ የብሮድካስት ሚዲያዎች ማለትም ሬዲዮና ቴሌቪዥን የህትመት ሚዲያዎች ማለትም ጋዜጦችና መጽሔቶችን የኢንተርኔት ሚዲያዎችን ማለትም ፌስቡክንና ና ዩቲውበሮችንም የዘጋ ሌላ መሪ የለም። ይህንን የአብይ አህመድንና የግብር ተገዢዎቻቸውን ተግባር የሚያውቁ የብሪታንያ፣ የፈረንሳይና የኖርዌ መንግስታትን ጨምሮ በአዲስ አበባ የሚቀመጡ አስራ አራት ኤምባሲዎች በጋራ ባወጡት በትናንቱ መግለጫቸው የኢትዮጵያው አገዛዝ በዜጎች የመናገር ነፃነት ላይ የሚያሳድረው ጫና አሳሳቢ እንደሆነባቸው ገልጸዋል። ይህንን ለማስተባበል ድፍረት ያለው የብልጽግና ሹምና ሚዲያ አልታየም። የብልጽግናው አገዛዝ በህዝብ ላይ ብቻ ሳይሆን በራሱ ባለስልጣናትም ላይ በጣለው ጫና ምክንያት ሹማምንት እንኳን ስለ መስሪያ ቤታቸው ሲናገሩ እምብዛም አይስተዋሉም። በአገሪቱ እንደያዩ ፈንገስና ፍራሻ አዳሽ ተውኔቶች የጎርፉንም የዝናቡንም ጉዳይ የሚናገሩት አንድ ሰው ናቸው። እሳቸውም ጠቅላይ ሚኒስትር አብይ ናቸው። የአርባ ምንጭ ከተማ ከንቲባ ስለ ከተማው መናገር መብት የለውም። ጠቅላይ ሚኒስትሩ መንገድ ላይ ቆመው ስለ ጋሞ ህዝብና ስለ ከተማ ይተነትናሉ። የአዲስ አበባ ከንቲባ አዳነች ሳይሆን አብይ ቸው እስኪባል ድረስ ሸጎሌም ጉለሌም ቆመው የሚናገሩት እሳቸው ናቸው። የፋብሪካ ስራ አስኪያጅ ስለ ድርጅቶቻቸው አይናገሩም። አሁንም አንድ ማሽን ከጀርባቸው አድርገው ቆመው የሚናገሩት ለአንድ ሚዲያ እሱም በሳቸው ጽሕፈት ቤት ውስጥ ላለ ካሜራማን እሳቸው ብቻ ናቸው። የግብርና ባለሙያዎች ሊያብራሩት የሚገባን አጀንዳ ማሳ ላይ ቆመው ይናገራሉ። ስለ ሕክምናም፣ ስለ ውትድርናም፣ ስለ ሙዚቃም ስለ ድርሰትም የሚናገሩት እሳቸው ናቸው። አንድ መድረክ ላይ ቆመው ከሰላሳ ደቂቃ በላይ አውርተው ይወርዳሉ። አይጠየቁም፣ እሳቸውም አይመልሱም። የቲያትር ተማሪዎች እንዲህ ያለውን ነገር ሶሎ ፐርፎርማንስ፣ ዋን ማን ሾው፣ ሞኖሎግ እያሉ ይጠሩታል። ጠቅላይ ሚኒስትሩ ይህንን የአንድ ሰው ተውኔት በየከተማውና ገጠሩ እየዞሩ ከመናገራቸው በፊት በኢትዮጵያ ውስጥ መሪዎች ጋዜጣዊ መግለጫ የመስጠት ባህል አዳብረው ነበር። ከቀዳሚው ኃይለስላሴ እስከ አቶ ኃይለማርያም ደሳለኝ ዘመን ድረስ ለውጭም ለአገር ውስጥ ሚዲያዎች መግለጫ መስጠት የተለመደ ነበር። ትናንት የተከበረውን የዓለም የሚዲያ ነፃነት ቀን በማስመልከት የምንመለከተው ይህንን ጉዳይ ነው። የቀደሙት የኢትዮጵያ መሪዎች መግለጫ ለመስጠት አያፍሩም፣ አይፈሩም። የአሁኑ ጠቅላይ ሚኒስትር ግን ከዚህ ይለያሉ። የአካዳሚው ዓለም ሰዎች መሪዎች ለሚዲያም ሆነ ለሕዝብ ያላቸውን ንቀት የሚገልጹት ጋዜጣዊ መግለጫ ባለመስጠትና ባለመጠየቅ ነው ይላሉ። በኢትዮጵያ ታሪክ ቴሌቪዥንንም ሬዲዮንንም ጋዜጣንም መጽሔትንም ዩቲዩብንም በመዝጋት ብቻ ሳይሆን ጋዜጠኛንም በመግደል የመጀመሪያ የሆኑት የብልጽግናው ጠቅላይ ሚኒስትር በየቦታው መድረክ ላይ ቆመው ሲያወሩ ደጋፊዎቻቸውንና ባለስልጣኖቻቸውን አስቀምጠው ሲያስጨበጭቡ እንጂ እሳቸው ሲጠየቁ አይታዩም። ማውራት እንጂ መጠየቅ የሌለበት ጠቅላይ ሚኒስትርነት ተኳኩሎ መቀረጽ እንጂ ሙግት የሌለበት መሪነት ምንጩ ምንድን ነው ብለን እንጠይቃለን ለዚህም ከዚህ በፊት በተመጋጋቢ አጀንዳ ላይ ተመስረተን ወደ እናንተ ያደረስነውን ዝግጅት እንጠቀማለን በዚህም በአንድ ወቅት ጠቅላይ ሚኒስትር ዐቢይ ለአንድ ታዋቂ አሜሪካዊት ጋዜጠኛ ቃለመጠይቅ እሰጣለሁ ብለው አዲስ አበባ ከጠሯት በኋላ የፈጸሙባትን ክህደት እናስታውሳችኋለን ለሙያ አጋሮቻችን ሁሉ እንኳን ለዓመታዊው የሚዲያ ነጻነት ቀን አደረሰን እያልን ይህንኑ ቀን ምክንያት በማድረግ በአንድ ሀገር ሚዲያን አስፈላጊ ከሚያደርጉት ምክንያቶች አንዱ ሕዝብ መሪዎቹ ተጠያቂ እንደሆኑለት ለማድረግ ካለው ሚናም አንጻር ነውና እሱን እንመለከታለን። እናም አጀንዳችን ቃለመጠይቅና መሪዎች በኢትዮጵያ ከድሮ እስከ ዘንድሮ እንዴት ነው የሚል ነው። ሪኮርድ ዚስ ፒክቸር ኦፍ ሚ ኢን ማይ ፓላስ ጋርደን አት አዲስ አበባ መሪዎች ጋዜጣዊ መግለጫ የሚሰጡባቸው ወቅቶች ቢያንስ በአራት ሁኔታዎች ሊጠቃለሉ እንደሚችል የዓለም ተሞክሮ ያሳያል። አንድ መሪ ወደ አገራቸው መጥቶ ጉብኝት በሚያደርግበት ወቅት ከዚያ መሪ ጋር ሆነው በጋራ መግለጫ ይሰጣሉ፣ ይጠየቃሉ፣ ይመልሳሉ። በሁለተኛነት ደግሞ የዘመን መለወጫን ምክንያት አድርገው በዓመት አንድ ጊዜ ሰፋ ያለ ማብራሪያም ይሰጣሉ። በሦስተኛ ደረጃ ራሱን ችሎ የጋዜጣዊ መግለጫ ጊዜ መድቦ በየሶስት ወሩ ወይም በየስድስት ወሩ መግለጫ ይሰጣሉ። አራተኛው አገራቸው ውስጥ ወይም በአካባቢያቸው አንዳች ነገር ሲከሰት ማለትም ጦርነት፣ ወረርሽኝ፣ አደጋ ወይም መሰል ሁኔታዎች ሲከሰቱ መግለጫ ለመስጠት ሚዲያዎችን ይጠራሉ። የዚህ ምክንያቱ ሕዝቡ ስለ መንግስቱ የስራ እንቅስቃሴና ስለ አገሩ የማወቅ መብት አለው ብሎ ተማመን የሚመነጭ ነው። በራሱና በሥራው የሚተማመን ለመዋሸት ሳይሆን ለማሳመን የሚያስችል እውነት ያለው መሪም ከሚዲያዎች ፊት ለመገኘት ድፍረት አለው። ቀዳማዊ ኃይለ ሥላሴ በተለይም ከጣሊያን መባረር በኋላ ከመሩባቸው ዘመናት በዋናነት አመታዊ መግለጫ የሚሰጡት በአዲስ ዓመት ዕለት እንደነበር የሚያስታውሱ ሰዎች ያለፈውን ዓመት የመንግስት ተግባራትና በአዲሱ ዓመት የሚከናወኑ ጉዳዮችን ያብራሩ ነበር ይላሉ። ከዚህ ጎን ለጎን ግን ወቅታዊ ጉዳዮችና አመታዊ ስብሰባዎች ሲያጋጥሟቸው መግለጫዎችን ለመስጠት ኢትዮጵያንና አጀንዳቸውን ለዓለም ለማስተዋወቅ ሚዲያዎችን በሚገባ ይጠቀሙ እንደነበር የሚያስታውሱ ሰዎች ትዝታቸውን ያጋራሉ። በእርግጥ ቀዳማዊ ኃይለሥላሴ እንግሊዝኛንም በበቂ ፈረንሳይኛንም በሚገባ የሚችሉ ቢሆንም መግለጫቸውን በብዛት የሚሰጡት ግን በአማርኛና በአስተርጓሚ ነበር። ንጉሱ በቁጥብ ቃላትና ባልተንዛዛ ሀሳብ መልእክታቸውን የሚያስተላልፉ ሚዲያዎችም የሚያከብሯቸው፣ እሳቸውም ሚዲያዎችን የማይፈሩ እንደነበር ብዙ የተጻፈ ቢሆንም ለማሳያነት እንደሆነን እንደ አውሮፓውያን አቆጣጠር በ1963 ለአሜሪካ መገናኛ ብዙሃን የሰጡትን መግለጫ እንመልከት። ጋዜጠኞቹ ንጉሱን ለቃለመጠይቅ የጋብዟቸው ለተባበሩት መንግስታት ስብሰባ ኒውዮርክ በተገኙበት ወቅት ነበር። እሳቸውም ያኔውን የውጭ ጉዳይ ሚኒስትራቸውን ምናሴ ኃይሌን በአስተርጓሚነት ይዘው ከጋዜጠኞቹ ፊት ቀረቡ። ኤንቢሲ፣ ኒውዮርክ ታይምስ፣ ሳተርዴ ሪቪው፣ ቺካጎ ታይምስ፣ ዴይሊ ኒውስ እና መሰል ሚዲያዎችም ለንጉሱ ሊጠይቁ ወረፋ ይዘዋል። በወቅቱ በርካታ ጥያቄዎች ተጠይቀዋል። ያኔ አጼ ኃይለሥላሴ ለትምህርት ልዩ ትኩረት የሰጡበትና የትምህርት ሚኒስትርም ራሳቸው ያኔው የቀዳማዊ ኃይለሥላሴ ዩኒቨርሲቲም ቻንስለር ራሳቸው ሆነው የሚሰሩበት ወቅት ነበር። የዓለም መገናኛ ብዙሃንም በአፍሪካም ሆነ በሌሎች ሀገራት ንጉሱና የአገሪቱ መሪ የመከላከያ ሚኒስትርነትን ወይም የውጭ ጉዳይ ሚኒስትርነትን ደርቦ ሲይዝ እንጂ የትምህርት ሚኒስትር ሲሆን አልተለመደምና ለምን ይህንን ማድረግ ወደዱ? በማለት በመግለጫው ላይ ጠየቋቸው። ንጉሱም በአስተርጓሚያቸውና ሚኒስትራቸው ምናሴ በኩል ማብራሪያ ሰጡ። ሚኒስትር ሚኒስትር ዲፌንስ

የዩኒቨርሲቲው ቻንሰለር መሆኑን መረጡ፣ በምን ምክንያት ነው ይሄንን ያደረጉት? ዋናው ምክንያት ግልጽ ነው። ሀገራችን ትምህርት በጣም ጠቃሚ ነው። በሀገራችንም ትምህርት ቢኖር ተቋርጦ የነበረውን እንደገና ማደስ አስፈላጊ ስለሆነ ከጠላት ወረራ በኋላ እንደተመለስም የትምህርት ሚኒስቴር ወሰድ ስለዚህ አሁንም ደግሞ በዚያው በመሰረት ነው ለመቀጠል የዩኒቨርስቲ ቻንስለር መሆኑን መድረስ ም ይህም ዞሮ ዞሮ ለኢትዮጵያ ለሀገራችን የትምህርትን ጠቃሚነት አስፈላጊነት ቀዳማዊ ኃይለ ሥላሴ በዛ መግለጫቸው ትምህርት ለኢትዮጵያ እጅጉን አስፈላጊ በመሆኑ ምክንያት በቀጥታ እኛ የምንመራው ቢሆንም መከላከያንና ውጭ ጉዳይን እንዲሁም ሌሎች ሚኒስትሮችንም አንከታተልም ማለት ግን አይደለም ሲሉ ጠንቃቃ በሆነ አገላለጽ፣ በተመረጡ ቃላት፣ በማይዘባርቅ አንደበት አብራርተዋል። ለትምህርት የሰጡትን ልዩ ትኩረት ከግምት ውስጥ በማስገባትም አሜሪካም ሆነች የተባበሩት መንግስታት በኢትዮጵያ ውስጥ መሐይምነትን ለማጥፋት የሚደረገውን ዘመቻ እንዲያግዙ ጠይቀውበታል። የሚናገሩትን የሚያውቁ ብቻ ሳይሆኑ የሚናገሩትም ያላቸው መሪዎች ይህንኑ ያደርጋሉ። ቀዳማዊ ኃይለ ስላሴን ፈንቅለው ስልጣን የያዙት የደርግ ባለስልጣናትም አካሄድኑ ያሉትን አብዮት ለዓለም ለማስተዋወቅና በዲፕሎማሲው ማህበረሰብ ዘንድ ቅቡን ለማድረግ በመሪዎቻቸው በኩል መግለጫ ሲሰጡ ነበር። በኋላ ላይም ኮሎኔል መንግስቱ የሶማሊያን ወረራ አለም አቀፉ ማህበረሰብ እንዲያወግዘው፣ አሜሪካም በወረራው ላይ ያላትን ሚና ወዘተ የሚያሳዩ መግለጫዎችን በአማርኛ በተከታታይ ይሰጡ ነበር። በድርሰቶቹ የሚታወቀው የደርግ ባለስልጣን በዓሉ ግርማ በአስተርጓሚነት ከተሳተፈባቸው የኮሎኔሉ መግለጫዎች አንዱን እናስታውስ የአሜሪካንና የቅዠታኑ የሶማሊያ መንግስት ተባባሪዎች የሶማሊያን የመሳሪያ ጥያቄ ካላቸው ክምችት እያሟሉ ወይም ሲያሟሉ ኮሎኔል መንግስቱ ለውጭ መገናኛ ብዙሃን በተለይም በወቅቱ ከነበረው ርዕዮተ ዓለማዊ ልዩነት የተነሳ ለምዕራባውያኑ ሚዲያዎች በራቸው ክፍት ነበር ማለት ባይቻልም ድርግም ብሎ የተዘጋም ነበር ማለት አይቻልም። የአብዮቱን በዓል ምክንያት አድርገው መግለጫዎች ይሰጡ ነበር። ለአንድ ለአንድ ቃለ መጠይቅም ሲኤንኤንንም ቢቢሲንም ዘኢንተርዲፔንደንትንም ቢሮቸው ድረስ ጋብዘዋቸዋል። እሳቸውም ምንም እንኳን እንግሊዘኛ መስማትም ሆነ መናገር እንደሚችሉ ቢነገርላቸውም ዋና አስተርጓሚያቸውን አቶ ግርማ በሻን ከጎናቸው አድርገው ይከሰታሉ። በመግቢያችን ላይ የተመለከትነውና በ969 ዓ ም ገና በሰላሳዎቹ ዕድሜ ላይ ሆነው የሰጡት መግለጫም እንዲሁ በአስተርጓሚ የቀረበ የተሰላ ንግግር የተደመጠበት የአገርን ብሔራዊ ጥቅም ሌላው ዓለም እንድረዳው ለማድረግ ሲባል በጥንቃቄ የተነገረበት ነበር። መሪዎች በአገራቸው ውስጥ የተከናወነን አበይት ጉዳይ፣ በቀጣናቸው የተፈጸመን አጀንዳ አሊያም ያጋጠመን አደጋ ሌላው ዓለም ሊያውቀው ይገባል ብለው ሲያምኑ፣ ዓለም አገሬን አልተረዳትም ብለው ሲያስቡ፣ ወይም በአንድ በተመረጠ ርዕሰ ጉዳይ አገራቸውን መከላከል ሲያስፈልጋቸው፣ አሊያም ከዓለም አቀፉ ማህበረሰብና ሚዲያ ማግኘት የሚገባቸው ነገር እንዳለ ሲያምኑ በፍጥነት አስተያየታቸውን ማስደመጥ ይፈልጋሉ። ከዚህም ሲያልፍ መደበኛ የጋዜጣዊ መግለጫ መስጫ ጊዜም ይመድባሉ። በኢትዮጵያ መሪዎች ታሪክ ለዚህ ጥሩ ምሳሌ የሚሆኑት አቶ መለስ ዜናዊ ናቸው። ከቶክቱ አልጀዚራ እስከ ቢቢሲ አርድ ቶክ ከሲኤንኤን እስከ ሲጂቲኤን ዓለም ላይ ተደማጭነትና ተጽዕኖ ፈጣሪነት አላቸው በተባሉ ሚዲያዎች ሁሉ ሞጋች ቃለ ምልልሶችን አድርገዋል። መንግስታቸውን፣ አገራቸውንና ፖሊሲያቸውንም ለማስተዋወቅ ተጠቅመውበታል። ከዚህ በተጨማሪም ቢሮቸው ጋዜጣዊ መግለጫዎችን በማሰናዳት ከአገር ውስጥም ሆነ ከውጭ መገናኛ ብዙሃን የትኛውንም አይነት ጥያቄ እየተጠየቁ ይመልሱ ነበር። በብዛት በአማርኛና በእንግሊዝኛ የሚሰጡትን መግለጫ በየሩብ ዓመቱ የሚያደርጉት እንደነበርና ይህም መንግስት ፖሊሲ ቀርጾለት በኮሚኒኬሽን ስትራቴጂውን ማስቀምጦት የሚያደርገው እንደነበር ባልደረቦቻቸው ያስታውሳሉ። አቶ መለስ ዜናዊ ከ1983 የሰኔ ወር ጀምረው እስከ መጨረሻው ዘመናቸው ድረስ ለውጭም ሆነ ለአገር ውስጥ መገናኛ ብዙሃን መግለጫዎችን ይሰጡ ነበር። በኢትዮጵያ ታሪክ ለመጀመሪያ ጊዜ የሚዲያ ነፃነት በህግ የታወጀውም ሆነ የተተገበረው በእሳቸው ዘመን ሲሆን ቢያንስ እስከ 1998 ዓ.ም ድረስ ከ14 ዓመታት በላይ በየትኛውም የኢትዮጵያ ዘመን ውስጥ ታይቶ በማይታወቅ ደረጃ የህትመት መገናኛ ብዙሃን በግሉ ዘርፍ ተስፋፍቷል። ባለጠመንጃም፣ ማጅራት መቺም፣ ኢሰፓም፣ ኢሃፓም የነበረው ሁሉ ጋዜጠኛ ሆኖ በነፃነት እንዲሰራ እሳቸውንና መንግስታቸውን ብቻ ሳይሆን ቤተሰባቸውንና ዘርማንዘራቸውን፣ ብሔራቸውንም ጭምር እየዘለፈና እየ የሰደበ እንዲኖር ተፈቅዶለት ነበር። ሶስት ሺህ ዓመት ታሪክ አለኝ በምትለውና ማንበብና መጻፍ ከጀመርኩ ብዙ ሺህ ዓመት አስቆጥር ያለው በምትለው ኢትዮጵያ የሚዲያ ነጻነትና የግል ሚዲያ የሚባልን ጉዳይ ያየችው በአቶ መለስ ዜናዊ የጠቅላይ ሚኒስትርነት ዘመን ሲሆን ይህም ቢያንስ ከ14 ዓመታት በላይ ያለ መንገራገጭ ተጉዟል። የ997ቱን ምርጫ ተከትሎ በተፈጠረ ቀውስ በ998 ዓ ም በርካታ የሚዲያ ሰዎች ለእስር ተዳርገው ሚዲያ ነጻነትን በከፍተኛ ደረጃ ቢዳክምም እሳቸው ግን ለአገ ስጥ ውስጥም ሆነ ለውጭ መገናኛ ብዙሀን የሚሰጡትን ቃለ ምልልስና መግለጫ እንዲሸሹ አላደረጋቸውም። ብዙዎች ከማይዘነጓቸው ቃለመጠይቆቻቸው መካከል ከቢቢሲው የሃርድቶክ አዘጋጅ ስቴፈን ሳከር ጋር ያደረጉት አንዱ ነው። ፕሬዚደንት ሰብሚትድ ኔምስ ቱ ፓርላመንት ናው ኢፍ ዊ ወር ቱ አፖይንት ኒው ኤለክሽን ቦርድ መምበርስ ኢት ውድ ቢ ፕራይም ሚኒስተር አሁን የተቋረጠው የቢቢሲው የሃርድቶክ ፕሮግራም አዘጋጅ ስቴፈን ሳከር በበርካታ የጥናት ባለሙያዎች እገዛ የሚሰራና ሚዲያው ካሉት ስመጥር ባለሙያዎች አንዱ የነበረ ነበር። ባለሥልጣናት የዓለም አቀፍ ተቋማት መሪዎችና ስምጥር ሰዎች በእሱ መጠየቅን እንደሚሸሹ በአንድ ወቅት ተናግሯል። እንዳም ሆኖ ከቬኔዙዌላው ሁገ ሻቬዝ እስከ ዩክሬኑ ፔትሮ ፖሮሼንኮ ከፊንላንዱ ጠቅላይ ሚኒስትር አሌክሳንደር ስታብ እስከ ሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሱ ፊት ቃለመጠይቅን ለመስጠት ድፍረትን አግኝተዋል። ስቴፈን ግን በሃርድቶክ ፕሮግራሙ ዘመን የማይረሳ ቃለ ምልልስና ጥሩ ቆይታ አደረግሁ የሚለው ከአቶ መለስ ዜናዊ ጋር ነው። በአንድ ወቅት ይህንኑ ጥያቄ ተጠይቆ የማትረሳው ቃለ ምልልስ ውጤታማም ነበርኩበት የምትለው የቱ ነው ተብሎ ሲመልስ፣ ጠቅላይ ሚኒስትር መለስ ዜናዊን ያገኘሁበት ሲል አብራርቷል። ብዙ I don't know if you've ever had him on your show, but it was a very tough. ብዙ አሉ፣ ግን አንድ ሰው ወደ አእምሮ የሚመጣው መለስ ዜናዊ ነው። አንተ እንግዳ አድርገው የምታውቅ ስለመሆነ አላውቅም፣ ግን በቀላሉ የማይበገርና ጠንካራ አላማውን የሚያውቅና በሚገባ የሚያስረዳ ነበር። የሚያስደንቀኝና ማራኪ ቃለ ምልልስ ያደረግኩት ከሱ ከኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ጋር ነበር።

ከሳቸው በፊት የነበሩት አለቃቸው ያደርጉት እንደነበረው ሁሉ ለሀገር ውስጥና ለውጭ መገናኛ ብዙሃን መግለጫዎችን በየሩብ ዓመቱ ከመስጠት በአንድ ለአንድ ቃለ ምልልሶች በተለያዩ መገናኛ ብዙሀን ከመቅረብ በተጨማሪ መሪዎች ወደ ኢትዮጵያ ሲሄዱ በጋራ መግለጫ በመስጠትም ይታወቁ ነበር። ከሶማሊያው አብዱላሂ ፎርማጆ እስከ ባራክ ኦባማ፣ ከጃፓኑ ሺንዞ አቤ እስከ ጀርመኑ አንጌላ ሜርክል ድረስ አዲስ አበባ ሄደው ከእሳቸው ጋር ከተወያዩ በኋላ በጋራ መግለጫ መስጠትም አስለምደው ነበር።

መግለጫም ሆነ ቃለ መጠይቅ በመስጠት ረገድ የቀደሙት የኢትዮጵያ መሪዎች እንዲህ ያለ ታሪክ ያላቸው ናቸው። ኢትዮጵያን የሚያህል ጥንታዊና ብዙ አጀንዳ ያላት ሀገር እየመሩ ከዲሞክራሲ ዓለም ለመጡ ቴሌቪዥኖች የአንድ ለአንድ ቃለ መጠይቅ ሲሰጡና ሲሞግቱ ለውጭ መገናኛ ብዙሀንም መግለጫ ሲሰጡ ያልታዩት አብይ አህመድ አሊ ብቻ ናቸው። ጠቅላይ ሚኒስትሩ ለመጨረሻ ጊዜ መግለጫ የሰጡት ነሐሴ 2011 ዓ ምህረት ነው። ከዚያ ወዲህ ለአገር ውስጥ መገናኛ ብዙሃን ቢሆን መግለጫ ሰጥተው አያውቁም። ሚኒስቴር መስሪያ ቤቶችን ድግሳስ ደግሰው አሊያም ራሳቸው ደግሰው መነሻና መድረሻው የማይገናኝ ተራዛቻ ውሸትና ሉባልታንም ጭምር የያዘ ንግግር ቆመው ሲናገሩ እንጂ ለሚዲያዎች ጋዜጣዊ መግለጫ ሲሰጡ አይታዩም። የዚህ ዋናው ምክንያት ምንድን ነው ብለን የጠየቅነው አንድ የካበተ የኮሚኒኬሽን ልምድ ያለው ባለሙያ የሚናገሩት ነገርና የሚከራከሩበት ድፍረት ስለሌላቸው ነው ይላል። የብልጽግናው ጠቅላይ ሚኒስትር ብዙ ውሸት ተናግረው የአገራቸውን ሕዝብ እንዳሳሳቱ እልቂትም እንዳመጡ ይገልጽና በተመሳሳይ አመክንዮ በዓለም አቀፍ መገናኛ ብዙሃን ፊት ቢቀርቡ ማንም ሊያልፋቸው እንደማይችል ያውቃሉ ይላል። ጅምላ ጭፍጨፋ ፈጽመው አንድም ሰው አልገደልኩም እያሉ የአገራቸውን ሕዝብ በዋሹበት መንገድ ዛሬ የሳተላይት ማስረጃዎችን መሰብሰብ የሚያስችል አቅም ካላቸው መገናኛ ብዙሃን ፊት ቢቀርቡ ማሳመን እንደማይችሉ ያውቃሉ ሲልም ያክላል። በቅርቡ እንኳን ስንዴ አምርቼ መሸጥ ጀመርኩ ብለው መዋሸታቸው በተሰማ

በእነዚያ ኢኮኖሚስት መሳለቂያ የሆኑበትን አጋጣሚ ያስታውሳል። ደግሞም የራስዎትን ህዝብ ለምን ይገድሉታል? አገሮትንስ ለምንድን ነው ሉዓላዊነቷን የማይከላከሉት? በድሮንም በጎረቤት ሀገር ጦርም የራስን ህዝብ በፈረቃ መግደልስ ተገቢ ነው ወይ? በህዝቦ ላይ ጄኖሳይድ ወይም የጦር ወንጀል መፈጸም እንደሚያስጠይቅ አያውቁም? ምን የአገሮን ህዝብ ለማድሄት ለማፈናቀልና ለማስረብ ክሊኒኮችንና ትምህርት ቤቶችን ለማውደም የሚያስችልን ጭካኔ ከየት አገኙት? አስራ አንድ ሚሊዮን ህፃናትን ከትምህርት ቤት አስቀርቶ ጠቅላይ ሚኒስትር ነኝ ማለት ይቻላል እንዴ? ሕዝቦ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ የማይችልበትን ሁኔታ የፈጠሩ መሪ መሆኑን ሲያስቡ ምን ይሰማውታል? በዲፕሎማሲው ዓለም ውግዘት፣ በህዝቦ ደግሞ ጠመንጃ ያዘለ ተቃውሞ ሲነሳበ እኔስ የተጠላሁ መሪ ነኝ ብለው አያስቡም ወይ ወዘተ የሚሉ ጥያቄዎች እንደሚነሱባቸው ስለሚያውቁ ጠቅላይ ሚኒስትር አብይ ዓለም አቀፍ ሚዲያዎችን ጠርተው ማብራሪያ ከመስጠት ይልቅ ሹሞቻቸውን አስቀምጠው በየአዳራሹ መናገርን እንደ ስልት ሲወስዱት ታይተዋል። እዚህ ጋር ከአምስት ዓመታት በፊት የተፈጸመን አንድ ታሪክ አስታውሰን ዝግጅቱን እንቋጨው። የዩኔስኮ አምባሳደር ለሆነችው የሲኔኗ ጋዜጠኛ ክርስቲያና ማምፑር ቃለመጠይቅ እሰጣለሁ ብለው ተስማምተው ጋዜጠኛዋም አዲስ አበባ መሄዷን አንድ የቀድሞ ባልደረባቸው ያስታውሳል። ሆኖም ጠቅላይ ሚኒስትሩ ሰዎቻቸውን ወደ ጋዜጠኛዋ ሆቴል ልከው መጠየቅ የሚገባትንና የማይገባትን ጥያቄ ሲመርጡ ትታቸው ወጣ ይችላል። የሲኤንኤኗን አማንፑርን እንደ ዋልታና ኢቲቪ የፕሮፓጋንዳ ሰራተኞቻቸው ሊያዙና ጥያቄም ሊመርጡላት ሲሞክሩ ትታቸው ሄደች ሲልም ይጨምራል። የአገዛዙ ፖሊሲ የእርስ በእርስ ጦርነት ሆኖ ለዓለምም ዕዳ በሆነበት በዚህ ወቅት ደግሞ የትኛው ሚዲያ ስለ ብልጽግናም ሆነ ስለ ኢትዮጵያ የሚያወራው በጎ ነገር የለውም። መርዶ ነጋሪ የሆነው ስደተኛው የኢትዮጵያ የግል ሚዲያም በመንግስት እየተወገዘ በየቀኑ ይህንን ያህል ሰዎች ሞቱ የሚል ዘገባ እየሰራ ቀጥሏል። ገዢዎችም እየገደሉ ዓለምም ይህንኑ እያየን ብሶበት ቀጥሏል። በየዓመቱ የሚከበረውን የዓለም የሚዲያ ነጻነት ቀን መነሻ በማድረግ ሚዲያና የኢትዮጵያ ታሪክ መገናኛ ብዙሃንና የብልጽግናው አገዛዝ ግንኙነታቸው ምን ይመስላል የሚለውን በአጭሩ የዳሰስንበት ዝግጅት ይህን ይመስላል ይመስላል መልካም ሁሉ መመኘት እንሰናበታለን።